እንዴት ናችሁልኝ በእያላችሁበት ሰላማችሁ ብዝዝት ይበልልኝ አገር ውስጥም ውጭ ሙስሊም ክርስቲያን ሳንል እዚህ ደርሰናል እንዴት ናችሁልኝ ዛሬ ፓንዳ ከቻሳ ብሏል በአዲስ ነገር እና ቤተሰብ ትንሽ ተጠፋፍተን ነበረ ሰሞኑን እየለቀቅን ያለውን እየታየ ስላለ ለዛ ነው የጠፋ ነው እናንተ በማየት እኛ ደግሞ በመስራት እንቀጥላለን ማለት ነው ቤተሰብ ዛሬ ያው ብቻህን ነው ምንድን ነው ፓንዳ የመጣሁ እንደምትሉኝ ተስፋ አረጋለሁ ግን ብቸኛ አይደለሁም እኔ ሁሌ ወንድሞቼ ጋር ነው የምመጣውና ዛሬ በባለፈው ቪዲዮ ሀያትም ፕራንክ ስናረጋት እንደው ልጅቱ እንዴት አደረጋችኋት? ምናምን ምናምን ስትሉን ነበር። ና ትንሽ እንትን ብላ ነበረ አንስተን ወደ ሆስፒታል ይዘን ሂደን ምናምን ደህና ናት ነዋ። ና ብዙዎቻችሁ ተጨንቃችሁ ነበረ። ያው ለመቀለድ ብለን ነበር እንደዚያ ያደርግ ነው ቤተሰብ። አንዳንድ ያው ያጋጥማል። ፕራንክ ነው። እሷም ቀለል አድርጋ እንደምታዩ ተስፋ አደርጋለሁና ከዛ በኋላ ስላላገኘናት ያው ላገናኛችሁ ነው ምስኪ በሚል እና ደሞ ክሬድንም ደውዬለታለሁ። ያው እሷ ጋ ሁነን እንደዛ ፍራንክ ማድረጋች ትንሽ ልክ አይደለም። እንዳያችሁ ቪዲዮንም አስፈሪም አስደንጋጭም ነበረ። እናንተ ግን ምን ያክል እንዳያችሁት እርግጠኛ ነኝ። እናንተን ፈርታችኋል። በቪዲዮም ቢሆን አስጨናቂ እንተሳል ጨርሰው በሰው ወሬ አይገባም ብን እንደ ዛ ሰው ሰው አፏል አለችኝ። ሰላም በላችሁ። ሰላም ሰላም፣ ውድ ና የተከበራችሁ የፓንዳ ቲው ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ሲ

እሷንም ይቅርታ እንደመጠየቅ እኛም ደግሞ እንዴት ነሽ ለማለት ያው ተሻለሽ ሰፈሯ ድረስ መተናል ብለናታል ግን ይቅርታ ታደርግልናል። አንተ እኔ ዝም ብሎ ይጠየቅም መጠየቅ የለብን ምን ለስም ዝም ብላ ብትታረቅ ገርመኝ ነበር። ስጦታለች እና እስኪ ለየት ያለ እስኪ ጠርታት፣ አምና መጣች። ግን አንተን ነው የማታምነኝ። እኔን እንኳን ኖሀ ታምኛለች ብያታለሁ። አይ እሱ ነው የዛን የሚጠርቱ ፕራንክ ያስደረጋት ታምናለች። እኔ ምናምን ብያታለሁኝ። ይቅሻው ፕራንክ ስለሆነ ቀለል አድርገዋለች ብያስባሉ። ክሪድ ያው

አንተ ሲጀመር ፈሪነህ እኔ እንደጀርኩ ነው። ሴት ልጅ አትመታም ብዬ ነው። ፈ ፈ አንተ ማን

እኔ ሲጀምር ጥርሷን ነው የማወልቅላት። ከካሜራ ጀርባ ካሜራ ስላለ ነው ሲጀምር። ቤተሰብ እና በቀጣይ ቪዲዮ እስክንገናኝ እወዳችኋለው። ይመቻችሁ። ፋንዳ ነኝ።